ብሩክ በጣም ቆንጆ ነው፣ ሌላኛው እና ማግባት በጣም ነው ነው። ሽማግሌ ብሩክ በጣም አስተሳሰብ። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንደምን ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ። ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ችለት፣ ለዚህ ደቂቃ፣ ለዚህ ሰዓት ያቆየን አምላኬ ክብር ምስጋና ይደረሰው። በያላችሁበት እንግዲህ መጪው በዓል ነው መጪው ትንሳኤ ደርሷል እና በያላችሁበት፣ የእመቤት ካሳ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ እንደምድራሽ አንድ ደሰንብቷ ክትስትርክት ደርጃችሁ ነገር ሁሉ ይጠብቃችሁ ሰላም ለወገኔ፣ አውዳመት ነው። እመቤት የአገር ባህል ልብስ እንግዲህ በተለያዩ የአገር ባህል ልብሶች ድምቅ ፍርክት እያልኩ እንዴ ነው አለማረብኝ። መጩ ፋሲካ አይደለ? እግዚአብሔር አምላክ እንግዲህ በሰላም ያድርሰን። ስለዚህ መጩ ፋሲካ እንደመሆኑ ሁሉ እኛም እንደዚህ ይመስለናል። ብንፈልግ በአገር ባህል ልብስ፣ ብንፈልግ በዘመናዊ ልብስ። አሁን ይሄ የሀገር ባህል ልብስ የሚባሉት እንግዲህ ያው ይታወቃሉ። ይሄ ደግሞ ኖርማል አበሻ ቀሚስ ነው። ስለዚህ እናንተ እኔ ከዚህ በኋላ እንደምትመለከቱት የእኔ ምርት ማለት አገርንም ዓለምንም የሚቆጣጠር ነው። ተመልከቱት። በጣም የምር አምሮብኛል አይደለም? እንዴት ነኝ መጀመሪያ የዛሬ ቁንጅና እንጃ

ሁለመቶ አባአምስት ሺህ ሰብስክራይብ የገጎሲሆን በቀጣይ ደግሞ ሶስት መቶ ቶህ ብታስገቡ በጣም ደስ ይለኛል። ባለፈው ለተፈጠረው ነገር ደግሞ በጣም ይቅርታዊ ብዞቻችሁ ለእኔ ብላችሁ ነው። አንቺ ምንድነው ምና እንደ ቤተሰብ ስለምታዩ ነው ለእኔ ብላችሁ ስለሆነ እያንዳንዱ ነገር ይገባኛል። ኮሜንት ማነባለ ይገባኛል። እና አ ያለው ቤተሰቦች፣ ለማንኛውም እንዴት ለ አምሮብኛአለ እናንተን እዘዙኝ እንደዚህ ማሰራ በትፈልጉ በፈለጋችሁት ከለር በፈለጋችሁት ዲዛይን በፈለጋችሁት ሳይዝ በፈለጋችሁት ጥልፍ ብትፈልጉ የእጅ ጥልፍ ብትፈልጉ የመኪና ጥልፍ እንጠልፋለን፣ እናስጠልፋለን፣ ይዘን እንሄዳለን። ከሀገር ውጭም ከሀገር ውስጥም እዛቱ እመቤት ካሳ እያገብሃል ልብስ ለማዘዝ በየትኛውም አለም ዳርቻው ናችሁ በዜሮ ዘጠኝ ሰባ ሰባት ሰማንያ ስምንት ሰማንያ ስምንት ዘጠና አምስት ላይ በዋሳፕና በኢሞ እንዲሁም መልእክታችሁን ማስቀመጥ ትችላላችሁ። ሀሳብ አስተያየታችሁን ደግሞ በኮሜንት ማስቀመጥ ትችላላችሁ። እንደዚህ በሀገር ውስጥ ድምፅ በሉ ትክክል በሉ እና ምን መሰላችሁ ይኸው ዛሬ መ አንድ ሰቀት ያቀ ው ሁሉም ስ ያቀ ችግር የለውም ሮይን ዛሬ እና ውድ ቤተ ሰዎች ይሄው ንፋሱ እያርገበገበ ስለሆነ

ሰው ብዙ አይነት ነገር ምን ይያ ስለነምርፍ ወይ ፈጣሪ ማዘዝ አለባችሁ ብዛት ቢ ማዘዝ አለባችሁ አሉና፣ ደሞ ዛሬ ሀሳብ አስተያየታችሁ ጻፉ። ካማረብኝም ካላማረብኝም እን እን አለማረብሽም ማለት በራሱ ንፍገት ነው። እንደምትመለከቱ ያው በነገራችን ላይ ውድ ቤተሰቦች መንገድ ላይ ስንሆን ሀሳባችን ይሰረቃል። ለምን በዛም በዛም ግርግር ስለሚበዛ ሀሳባችን ይሰረቃል። እናንተ ግን በያላችሁበት የዓለም ዳርቻ የእመቤት ካሳን ምርት ተቀላቀሉ። ሀሳብ አስተያየታችሁን በኮሜንት ጻፉ። በኮሜንት መጻፍ ትችላላችሁ። እንዲሁም እየደወላችሁ ማዘዝ ትችላላችሁ። በተለይ ደግሞ ከምደውሉ ደግሞ ኢሞና ዋትሳፕ አለ። በእሱ አሁንም ደግምላችኋለሁ። በዜሮ ዘጠኝ ሰባ ሰባት ሰማንያ ስምንት ሰማንያ ስምንት ዘጠና አምስት ላይ ሄሎ ይበሉ። አቤት ወዴት ምላምጣ ምን ልታዘዘት ብዬ እኔ የእናንተ ወዳጅ አመጣለሁ። እና በዚህ አጋጣሚ እንደዛ ነው። ይሄ የስራ ቁጥር ነው፣ የስራና የስራ ስልክ ነው ይሄ ስልክ። ውድ ቤተሰቦች ሲያምርብኝ ኮሜንት አድርጉ፣ አበረታትኝ ፕሊስ። ያው የኔን መከፋት ምናምን አትፈልጉትም። ስለዚህ ጥሩ ጥሩ ስራም ስሰራ ማበረታታት አለባችሁ እንዳላችሁት። አሁን እንግዲህ ያው ባለፈው ለባለፈው ነገር ይቅርታ እና ውድ ቤተሰቦች፣ እንዴት አምሮብኛል አደለ? ይሄው እንዳልኳችሁ ነው። መንገድ ላይ ስለሆነ በጣም ብዙ ጫጫታ ይኖራል። እኔም ድምጽ ጮክ አድርጌ፣ በዛ ላይ ፊት ለፊት ፀሐዩ አለች። አቶ ክንዶ ካሳም እየመጣ ነው ልብስ አልባሳት። በነገራችን ላይ እውነት ለምን ነገር አይ ብሎ እና አቶ ክንዶ ካሳ እያየኝ ነበር ለምን

ቆይ እንዴት ነው የሰው ልጅ እንት መቼስ ነው ሩፍ ቋስ ተዘዘ ያለው አንተ ሸምገል። በዚህ አጋጣሚ አስታውስ፣ የተለያየ ኮሜንት ላይ ስለትዳር ወይም ስለባል ሲነሳ ምንድነው የምናስበው? ለማንኛውም ስለ ትዳር ወይም ስለ ባት ሲነሳ ምንድን ነው የሚያስቡት? ቤተሰቦችን የው ለእኔ ብላችሁ ነው ይገባኛል። በእድሜሽ ከአንቺ በሰልም በጣም አንቀባረው የሚያኖሽ እና ብሩክ ማግባት እ ለኔሱ ማስታወቂያ ትደርሽበታለች። በፈለገችው ሽማግሌ ቢሆን እልካለሁ። ለፋሲካ እያለ ነው። ለኔ እና ብሩክ በጣም አስተሳሰብ ያለው በጣም ጎበዝ፣ ለሁሉም የሚያስብ ነው። እንኳን እሱ እህቱ እራሱ እየነገረችኝ ነበረ፣ ደውላ። በእመቤት ዙሪያ እየተሰቃየ ነው። አንድ ሰው ጎዳት ማለት ብሩክ ብሩክ እንደማይጎዳት ተስፋ አደርጋለሁ። ስለዚህ ብሩክን ነው ብሩክን ነው የማጋበሽ የማጋበሽ ጨርሽ ችግር እና ይህንን ነገር አሁን እንግዲህ እኔ ባህል ስለሆነ ነው መጪው ደግሞ ትንሣኤ ስለሆነ በሰላም ትችሉ ነው። አንተ ግን ለምን እንደዛ እንዳልከኝ እና በዚሁ አጋጣሚ ጠይቁት። ያው ለምንድን ነው እንደዚህ ኮሜንት

ወንድ ስለሆንክ ስለተንሰፈሰፈ አይ ወንድነት የሳይሆን አይ ወንድነት ይገባኛል። ሰላም ለወገኔ እና ውድ ቤተሰቦቼ። ያው ቲክቶክ ከፍቷል። ክንዱ ካሳ ማለት ቲክቶክ ስለከፈተ ፊቱን ለማስመታት ብሎ ነው እንጂ እውነት ለዛ አዝኖ ነው ነው ወይ? የሚለውን ፎሎ አርጉኛ እያ ፎሎ አርጉኝ እንዴ ክፈትበት ብላችሁ መቸ ፎሎ አረጋችሁኝ? እንዲ እነሱ። ለማንኛውም ውድ ቤተሰቦችን እዛዙ በያላችሁበት የዓለም ዳርቻ አሁንም ስልኩን በዜሮ ዘጠኝ ሰባ ሰባት ሰማንያ ስምንት ሰማንያ ስምንት ዘጠና አምስት ላይ በዋትሳፕ እና ኢሞሌ ታገኙናላችሁ። ሽፎኖች ብትፈልጉ፣ የተለያዩ የባህል ልብስ ብትፈልጉ፣ እንዲህ ኖርማል አበሾች ብትፈልጉ እኛ ጋር አለ። የለም አይደለም በትእዛዝ ኦርደር እናደርጋለን እናንተ በምትፈልጉት ከለር በምትፈልጉት ዲዛይን በምትፈልጉት ጥልፍ ትእዛዙን አለን። ከሀገር ውስጥ እስከ ዓለም አቀፍ ድረስ አለን እናደርሳለን። ከእናንተ ሚጠብቀው ፍ ሉፍታ ነው ሄሎ ሎ ሚካሳሎፊዛበዛመለፍኬር ነው እና ይህ ይህ ነገር ነገር ምንም እግ እና ለማንኛውም ውድ ቤተሰቦቼ በእያላችሁበት እንግዲህ የዓለም ዳርቻ መጭው ፋሲካ ነው። ሀገራችን ኢትዮጵያን ሰላም ህዝባችንን ሰላም ያድርግልን። አጼት ዘረኝነት ይጥፋ፣ ኢትዮጵያነት ይለምን። አሜን። ክፉ ነገር ሁሉ አይንካችሁ። እና እንዴት እንዳማረብኝ ደግሞ መጻፍ አለባችሁ። ጻፉልኝ። ኮሜንት አሳባስ ቲክቶክ አካውንቴን ፎሎ አድርጉ። 245000 ደርሻለሁ ዩቲብ ቻናልም ሁለት መቶ አርባ አምስት ሺህ ደርሷል። በቅርብ ጊዜ ሶስት መቶ ሺህ ብታስገቡኝ መቸም ደስ ይለኛ እ አይከፈኝም። ሰው የሚሰራ ሰው ማበረታታት ይሁን እንጂ ቤተሰብ አበረታትኝ። አዎ እንደዚህ እንደው ይ የምወደው ስራ ስለምሰራ በጣም ደስተኛ ላይ። ለማንኛውም ሽፎንም የቤተሰብ እንደዚህ አልባሳትም ለሰርግ፣ ለልደት፣ ለክርስትና፣ ለተለያየ ነገር መስራት እንችላለን። ወደ እኛ ጋር ደውሉ ኖ። ክንዱ ካሳ ቲክቶክ ከፍታለሁ። አሁን በቅርቢት ቻናል ሊከፍት ነው። እየገባችሁ ሆሎ አድርጉት። ሀገሬ ከፍ በይ ኢትዮጵያ እናት